ቅኑን መስመር ያሳየዋል። የህዲ መየሻ የፈለገውን እሱ የሻለትን ይመረዋል። እላ ሲራጥ ሙስተቂም፣ ወደ ቀጥተኛው መንገድ፣ ወደ ቀጥተኛው መስመር ያመላክተዋል። ይለናል አላህ ሱብሓነ ወተዓላ ማለት ነው። ይሄ ያው የመጣበት የራሱ የሆነ ምክንያት አለው። አሁን ያለው አንቀጽ ማለት ነው። ሰየቁሉ ወደ ቃሉ ስንሄድ ሲኗ ተስዊፍያናት

እርግጠኛ መከሰቱ አይቀሬ ነው የሚለው ያሳየናል። እንዲሁም ቁርበል ውቁዕም አላል። አሁን ቀረብ ሲል ትከሰታለች። ሰየቁሉ አሁን ይላሉ ይላሉ ማለታቸው አይቀሬ ነው። አይቀሬ ነው። ታፍቴከል ውቁዕ ይላሉ አሁን ይላሉ የሚለው ደግሞ ቁርበል ውቁዕ ይህንን ይይዝላችኋል ማለት ነው። ከሰውፈ ይህንኛው እንትናል። ሰየቁ አሱፋሃኡ ሱፋሃእ ማለት ሳ ሰየቁሉ ማለታቸው አይቀሬ ነው። አሁን ይላሉ ልክ እናንተ ቂብላችሁን ከቤተል መቅዲስ ወደ ከዕባ ስትቀየሩ ይሄም ማለታቸው አይቀር ይላሉ እነማን አሶፋሃ ሞኞች ይላሉ ሞኝ ማለት ምንድን ነው የሚለው ከመጣ ሞኝ እኛ በምናውቀው የተቀመጠ ሞኝ አይደለም ሞኝ እኛ የምናውቀው ለሀጩ የሚንጠባጠብ የሆነ የሚል እንደዚህ አይደለም ሞኝ ራሱ ሞኝ ለሀጩ ሳይንጠባጠብ ሞኝ አለ አሰፊው

ገንዘብ ስብሰባ ላይ ኢኮኖሚ ላይ ስልጣን ላይ ዓለማዊ ትምህርት ላይ ዓለማዊ እንቅስቃሴ ላይ በሳሎች ቢሆኑ ሞኞች ናቸው፣ ዲናቸውን እስካላወቁ ድረስ። ሞኝ ትልቅ ባለ ሀብት ሆኖ ሞኝ አለ። ኪፍ ሶላት አይሰግድም። ፈሆሰፊ ሞኝ ሞኝ ነው። በጣም ሰፊ ነው፣ ስለ ዲኑ አያውቅም። ፈሆሰፊ ሰፊ ነው። የፈለገ የውስጥ ደዌ የውጭ እንትን ምርመራ ቢያደርግም ማለም ይሰሉ ፈሆሰፊ ሞኝ ነው። እንግሊዘኛውን እየተናገረው ፈለሉን ለጉድ እየተናገረው ፈሁወ ሰፊህ ሞኝ ነው። ዋናው ትልቁ እዲኑ ላይ ሰፊ ሆነው ማነው ይህንን ስያሜ ያወጣው? አላህ። የቋንቋ ጠበቅ የቋንቋ ጠበቶች ተስማምተው ይሰጡት አይደለም። የጌታችን የአላህ ስብሃነሁ ወተዓላ ስያሜ ነው። አላህ ነው። ሱፋሃዎች አላቸው። እንደዚህ አይነቶችም ሱፋሃዎች ይባላሉ። ሰየቁሉ ሱፋሃሁ ሚንናስ ከሰው ልጆች ማለታቸው ያቀለ ሚንናስ በያን ነው። ከኋላ ላለው እያበየነብን ሎም ነሱ ማለት ማለታቸው አይቀሬ ነው። ምንድነው የሚሉት? ማወላሁም ወላሁም ዐን ቅብለትህሙ ለቲ ካኑ ዐለይሃ ይህች መቁለል ቀውል ናት ይላሉ። አለ ምን ይላሉ? መቁለል ቀውል ትባላል። እንዳለ ፊ መሐል ነስብ ሐል እንትንትሉታለች መቁለል ቀውል ይባላል። በነጉ በኢረቡ ደረጃ ማለት ነው

ምስራቁ ምዕራቡም የአላህ ነው። አላህ ወደ ፈለገበት ማዘዝ ይችላል። ዛሬ በዝ ነገ በዝ ተነገ ወዲያ በዝ ሶስት መቶ ስልሳ ድግሪ ዙሩ ቢሎን እንዞር ነበር። በየቀኑ በየቀኑ አቅጣጫ ቀይሩ። ግን መቀየራችን የግድ ነው። ወሊላሂል መሽሪቁ ወልመግሪብ። ወደ ቤተል መቅደስ ዙሩ ያለው ጌታ አሁን ደግሞ ወደ እንተና ወደ ከዕባ ዙሩ ካለ ወሊላሂል መሽሪቁ ወልመግሪብ፣ ምስራቁን ምዕራቡም የእሱ ነው።

ነቢዩ አለይሂ ሰላቱ ሰላም ከዕባን ይቅጣጩና ወደ የት ይዞሩ ነበር ማለት ነው። በዚህ በኩል ይሰግዳሉ፣ መካከል ላይ ይቆሙ፣ ከዕባዋን ከዝች ይዞራሉ፣ ከዕባውንም ማንንም ይዞራሉ ማለት ያገኛሉ ማለት ነው። ቤተል መቅዲስ ነው መዲና ከሄዱ በኋላ ግን መዲና ማለት ደግሞ በቁድ በቤይተል መቅዲስና በከዕባ መካከል አለ ቦታ ላይ ነው ያለችው። ስለዚህ የግድ ወደዚህ ከዞሩ ይች ነው ያገኟት። ወደዛ አስራ ስድስት ወር ወ አስራ ሰባት ወር ዞሩ፣ ወደ ቤተል መቅዲስ ከዕባን ሲያገኙት ቀሩ። ናፈቁ ናፈቁ ነቢ ለ ላ ሰለም በጣም ይፈልጉ ነበር። መጨረሻ ላይ ወአነሁ ላ አወለ ሶላትን ላ መጀመሪያ ነቢ ለ ላ ሰለም አስራ ስድስት ወራትን ወይ አስራ ሰባት ወራትን ወደዛ ከሰገዱ በኋላ በል እንግዲህ ወደ እንትና ወደ ቤተል መቅዲስ ወደ ካዕባ ፊትህን አዙር ሲላቸው ነቢ ለ ላ ሰለም የመጀመሪያ የሰገዷት ሶላት ሶላት አልአስርናት ይላሉ። ሶላትን አስርናት

ልክ እዛ ስሄድ ሱቤ ላይ እንዲ ሲያቸው ርኮ አድርገው አደላሉ። ምን ማለት ነው? አንደኛው ረካ ላይ ማለት ነው። እየሰገዱ እያለ አረ ነቢ አለ ሰላት ሰላም እኮ ዛሬ እምትን ወርዱ ላይ እነሱ እየሰገዱ ነው። እንደ ከውስጥ ከውጭ እንደ ገባ ሲያቸው ወደ ቤተል መቅዲስ ነው የዞሩት። እዚህን ሰዓት አረ ነቢ አለ ሰላት ሰላም ቅብላ ተቀይሮላቸዋል፣ ቅብላ ወደ መካ ሆኗል አላቸው። እንዳሉ ዞሩ። ሴቱ ወንዱ፣ ወንዱ ቦታ ወንዱ ሴቱ ቦታ ቅር ይር አደረጉት፣ እንዳለ ማለት ነው